ከስፍራው እንደተሰራጩ ዘገባዎች ከሆነ አርብ ዕለት በሁለቱ ድንበር አካባቢ አንድ እረኛ ማንነታቸው ባልታወቁ ታጣቂዎች ተገድለዋል። በመካከለኛ ዕድሜ ላይ የሚገኘው ይህ ግለሰብ በጥይት ተመቶ አስክሬኑ መገኘቱን ተከትሎ በአካባቢው የሚገኙ ነዋሪዎች ቤታቸውን ጥለው መሰደዳቸው ተገልጿል። በአካባቢው የሚገኘው ምክትል ኮሚሽነር ለኢስትሪንግ ቮይስ ጋዜጣ በሰጡት መግለጫ ነዋሪዎቹ ቤታቸውን ለቀው መሄዳቸውን አረጋግጠዋል። እንደ ገለጹትም ግለሰቡ ተገድሎ መገኘቱን ተከትሎ ከኢትዮጵያ በኩል የበቀላ ጥቃት ሊፈጸም እንደሚችል ጥርጣሬ በመኖሩ ነዋሪዎቹ የመንግስት ጸጥታ ኃይሎች ከሌላ ወደሚያገኙበት ስፍራ ለመሄድ ተገድደዋል። በአካባቢው እስከ ዛሬ ድረስ ትልቁ ውጥረት መስፈኑንም አስረድተዋል። የማርሳ ቤት ገዢ የሆኑት መሐመድ አሊ ግን በድንበሩ አካባቢ ሰላም ካልሰፈነ ጉዳዩ እንደማይበርድ ገልጸዋል። ለጋዜጣው በሰጡት መግለጫ ሲናገሩ ይረኛ በመገደሉ የተነሳ በበቀላ አምስት ሰዎች ተገድለዋል። የአካባቢው ነዋሪዎችም ቤታቸውን ጥለው የወጡት ከዚህ በመነሳት ፍርሃት አድሮባቸው ነው ያሉ ሲሆን፣ ይህ አዙሪት አንድ ቦታ መቆም እንዳለበት አሳስበዋል። ከአንድ ወር በፊት በተመሳሳይ በበቀላ የተነሳ በርካታ የኬንያና የኢትዮጵያ ድንበርተኞች መገዳደላቸው የሚታወስ ነው። ነጋዴዎች አምሽተው እንዲሰሩ የሚያዘው ደንብ የህግ መሰረት የለውም ተባለ። የአዲስ አበባ ከተማ ካቢኔ በአዋጅ ቁጥር 84 ህዝባር 2016 አንቀጽ 94 መሰረት በግል ሥራ የተሰማሩ ነጋዴና ተቀጣሪ ዜጎች አምሽተው እንዲሰሩ የሚያዝ ደንብ አውጥቷል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ 185 ህዝባር 2017 የተሰኘ የትራንስፖርት አገልግሎቱን ምሽት አራት ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማት ደግሞ ምሽት ሶስት ሰዓት ተኩል ድረስ እንዲቆዩ የሚያስገድድ ደንብ ከመጋቢት አስር ጀምሮ ተግባራዊ ማድረጉ ይታወቃል። ደንቡን የአዲስ አበባ ከተማ አስተዳደር ካቢኔ ያጸደቀው የካቲት 29 2017 ዓ ም የነበረ ሲሆን ይህ ደንብ መመሪያዎች ተዘጋጅተውለት ከመጋቢት 10 2017 ዓ ም ጀምሮ ተግባራዊ መሆን ጀምረዋል። ይህ ጉዳይ ከመሰረታዊ የህገ መንግስት መሰረታዊ ሁነቶች የሚጣረስ አይደለም ወይ በተለይም የኢትዮጵያ ህግ መንግስት ኢሰብአዊ አያያዝ ስለመከልከሉ በሚለው አንቀጽ ላይ ዜጎች ከፍላጎታቸው ውጭ የተገደው መስራትን አስመልክቶ የወጣውን ድንጋጌ አይጥስም ወይ ሲሉ የህግ ባለሙያዎች ጠይቀዋል። ሀሳባቸውን የሰጡት የህግ ባለሙያው ሹመት ጌትነት ይህ አዋጅ የአዲስ አበባ ከተማ አስፈጻሚ አካላትን ለማቋቋም እንደገና ተሻሽሎ የወጣ አዋጅ ነው ብለዋል። በመሆኑም ይህ አዋጅ የከተማዋን አስፈጻሚ አካላትን የሚመለከት ይሆናል እንጂ ሁሉም የግል ነጋዴና ተቀጣሪ ሰራተኞችን የሚያካትት ይሆናል የሚል ግምት የለኝም ሲሉ ተናግረዋል። አዋጁ በህጉ መሰረት የስራ አስፈጻሚዎችን የሚያስገድድ እንጂ የግል ነጋዴዎችም ሆነ የግል ተቀጣሪዎችን የሚመለከት አለመሆኑንም ገልጸዋል። የኮንዶሚኒየም ተመዝጋቢዎች እንዳይቀሩ ተባለ። የኮንዶሚኒየም ተመዝጋቢዎች ወደ ቤቶች ልማት እንዲተሙ ጥሪ ቀረበ። የ1997 ተመዝጋቢ ሆኖ በማያስችል ሁኔታ ምክንያት ካልሆነ በስተቀር ሁሉም እንዲገኝ ተብሏል። ባሳለፍነው አርብ መጋቢት 12 ቀን 2017 ከፓርላማ እስከ ከተማ አስተዳደርና ቤቶች ልማት ተንከራተው ኃላፊዎችን ማናግረው መመለሳቸውን መዘገባችን ይታወሳል። ተመዝጋቢዎቹ ተስፋ እንዳይቆርጡ የሚያደርጉ መልሶችን ከማግኘታቸው በተጨማሪ አዲስ አበባ ቤቶች ልማትና አስተዳደር ቢሮ ሄዳችሁ ወይዘሮ ቅድስትንና አቶ ሽመልስን ብቻ ማግኘት ይኖርባቸዋል መባላቸው ታውቋል። በዚህም መሰረት የ1997 ተመዝጋቢዎች ኮሚቴ ተመዝጋቢዎች ሁሉ የሚሳተፉበት ስብሰባ ለማድረግ ወስነዋል። የኮንዶሚኒየም ተመዝጋቢዎች ኮሚቴም ነገ ማለትም ረቡዕ ከጠዋቱ ለሰዓት ተኩል የምንችል ሁሉ በአዲስ አበባ ቤቶች ልማትና አስተዳደር ቢሮ ተገኝተን ከላይ የተጠቀሱትን ኃላፊዎች ማግኘት እንዳለብን ምክር ሀሳብ ቀርቧል ብለዋል። በምክር ሀሳቡ መሰረት ሁላችንም በቦታው ተገኝተን ጉዳያችን ያለበትን ሁኔታ እንድናጣራ ይገባል። ስለዚህ እዚያ ተገኝተን ተመዳድበን ሁለቱም ጋር በመገናኘት ጉዳያችንን እንድናጠራ ጥሪ እናደርጋለን ብለዋል። የ1997 ተመዝጋቢ ሆናችሁ ኮሚቴዎቹን የማታውቁ የትግል መስመሩ የጠፋችሁ ሁሉ በአካል በመገኘት ቤታችሁን እንድትጠይቁና የእርስ በርስ ትውውቅ እንድታደርጉ ጥሪ ቀርቧል። በዚህ ጉዳይ ላይ ለአቦል ዜና አስተያየታቸውን የሰጡ ተመዝጋቢዎች ለኮሚቴው ያላቸውን አድናቆትና ምስጋና ገልጸው በሰዓቱ ተገኝተው መብታቸውን በመጠየቅ እንደሚሳተፉም ነግረውናል። ከዚሁ ጋር በተያያዘ የ2005 ዓ.ም የኮንዶሚኒየም ተመዝጋቢ ኮሚቴዎችም በርካታ ተግባራትን እያከናወኑ መሆናቸውን ገልጸዋል። ኮሚቴዎቹ የሚመለከታቸው መስሪያ ቤቶችና ኃላፊዎች ጋር በመሄድ መረጃ ሲሰበስቡና ሀሳባቸውን ሲያስረዱ መቆየታቸውን ገልጸዋል። ከህግ አኳያ መሟላት ያለባቸውን ቅድመ ሁኔታዎች ለማሟላትና በደረሱበት ውጤት ዙሪያ ለመወያየት ስብሰባ እንደሚኖራቸውም ገልጸዋል። በኮሪደር ልማት ላይ በግዴለሽነት ጉዳት ያደረሰ ድርጅት ከግማሽ ሚሊዮን ብር በላይ ተቀጣ። በቂርቆስ ክፍለ ከተማ በካዛንጅስ አካባቢ የተሠራው አዲስ የኮሪደር ልማት ላይ በግዴለሽነት ጉዳት ያደረሰ ድርጅት 510 ሺህ ብር መቀጣቱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። ባለስልጣኑ የኮሪደር ልማቱ ላይ ጉዳት ባደረሰው ሚልኮን ኮንስትራክሽን በተባለ ድርጅት ላይ የ500 ሺህ ብር እንዲሁም በሁለት የድርጅቱ ሹፌሮች ላይ በእያንዳንዳቸው የ5 ሺህ ብር ቅጣት አስተላልፏል። ድርጅቱ የኮሪደር ልማቱ የእግረኞች መንገድ የኮንክሪት ስታምፕን በግዴለሽነት በማውደሙ ነው አስተዳደራዊ እርምጃ የተወሰደበት። ድርጅቱ ከገንዘብ ቅጣቱ በተጨማሪ ያወደመውን የእግረኞች መንገድ ከተቀጣበት ሰዓት ጀምሮ በራሱ ወጪ በመገንባት እንዲያስተካክልም ውሳኔ ተሰጥቷል። ባለስልጣኑ በከተማው በልማት ስራ ላይ የተሰማሩ ድርጅቶች እና ግለሰቦች መሰል ድርጊቶች ከመፈጸም እንዲቆጠቡ ማሳሰቡን። ከአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የተገኘው መረጃ ያመለክታል። እስራኤል ከኢትዮጵያ ጎን እንደምትሰለፍ ገለጸች። ኢትዮጵያ የቀይ ባህር ተዋሳኝ ለመሆን ለያዘችው ሁለንትናዊ ጥረት እስራኤል እንደምትደግፍ ቤንጃሚን ኔታንያሁ አሳወቁ። ትናንት ጠዋት ጠቅላይ ሚኒስትር አብይ አህመድ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በስልክ ተነጋግረዋል። ሁለቱ መሪዎች በአፍሪካ ቀንድ በተለይም በቀይ ባህር ቀጠና እያደገ የመጣውን ሽብርተኝነት በጋራ ለመፋለም በሚችሉበት ዙሪያ ሰፊ ምክክር ያደረጉ ሲሆን፣ ኢትዮጵያ የቀይ ባህር ተዋሳኝ ሀገር ለመሆን በምታደርገው ሁለንተናዊ ትግል እስራኤል ከኢትዮጵያ ጎን እንደምትቆም ለጠቅላይ ሚኒስትር አብይ አህመድ አረጋግጠውላቸዋል ተብሏል። በሌላ ዜና ኤርትራና ግብፅ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል። የግብፁ ፕሬዚደንት አብዱል ፈታ አልሲሲ እና የኤርትራ ውጭ ጉዳይ ሚኒስቴር ኦስማን ሳለህ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል። በተጨማሪም ቀይ ባህርን በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አሳስበዋል። ሁለቱ ባለሥልጣናት ይህንን የገለጹት ከትናንት ወዲያ መጋቢት 14 ቀን 2017 ዓ ም በካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ በሚያደርጉበት መንገድ ስለ ሱዳን ወቅታዊ ሁኔታና ስለ ቀይ ባህር ደህንነት ዙሪያ በመከሩበት ወቅት መሆኑን የግብጽ መገናኛ ብዙሃን በዘገባቸው አስታውቀዋል። አሜሪካውያን መኪና በማቃጠል ተቃውሟቸውን እንደቀጠሉ ነው። ተቃውሟቸውን ለማሰማት የፈለጉ አሜሪካውያን ቴስላ መኪናን አንድ ደው እየሞቁት ነው ዶናልድ ትራምፕ ሁለተኛ ዙር ለፕሬዝደንትነት መመረጥን ተከትሎ በአሜሪካ ውስጥ እየሰፋ ያለው የፖለቲካ ልዩነቶች እየከረሩ መጥተዋል። የተፈጠረው ፖለቲካዊ ልዩነት ጡዘት ማሳያ ተደርጎ የተወሰደው ይህ ቴስላ መኪናን የማቃጠል ዘመቻ ሲሳሳለትና ሲጓጓለት የነበረውን የቴክኖሎጂ ውጤት ጥያቄ ውስጥ ያስገባ ነው እንኳን እንደ ቴስላ እጅግ ውድ መኪኖች ይቅርና ተራ የኤሌክትሪክ መኪኖች እንኳን የፖለቲካ ልዩነት ማሳያ ይሆናሉ ብሎ የገመተም አልነበረም። ሆኖም በዓለም ላይ ቴክኖሎጂን እስከ አፍንጫው ታጥቋል የተባለለት እጅግ ቅንጡና ውድ የሆነው ቴስላ መኪና በምድር አሜሪካ በየመንገዱ በእሳት እየተቃጠለ በጥይትም እየተነረተ ነው ተብሏል። እንዲያውም የናዚን ስዋሲካ ምልክት ሳይቀር መኪናው ላይ የሚጽፉ ጭምር መታየታቸው ግርምትን አጭሯል። በዚህም የቅንጦትና የምቾት ተምሳሌት ተደርጎ የተወሰደው ቴስላ አሁን አለመታደል ገጥሞት የፖለቲካ ተቃውሞ ማስተናገጃ ተራቃ ወደ መሆን ተሸጋግሯል። ባለሙያዎች እንደሚናገሩት ተሽከርካሪዎችን በዚህ መንገድ የጥቃት ኢላማ ማድረግ ያልተለመደ ቢሆንም በአሜሪካ በአምራቹ ላይ የሚያተኩሩ አክቲቪስቶች ግን ረጅም ታሪክ አላቸው። በክስተቶቹ ማንም ሰው ክፉኛ የተጎዳ የለም። ነገር ግን ይህ አይነት ተግባር ወዴት እንደሚያመራ አይታወቅም ተብሏል። ህግ አስከባሪ ባለስልጣናትም ሆኑ የፖለቲካ ተንታኞች ላይ ግራ መጋባት የፈጠረ ክስተት እንደሆነም ነው የተነገረው። የፖለቲካ ጽንፈኝነት ባለሙያ የሆኑት ብራይት ቬለን ነገሩን እየተከታተሉት መሆኑን ጠቅሰው አሁን ላይ ወደ ሌላ ደረጃ እየተሸጋገረ ነው ብለዋል። ይህ አይነት የመኪና ቃጠሎና ብጥብጥ አስፈሪ ውጤት ያስከትላሉ ያሉት በእርግጥ ቴስላ ላይ የተሰነዘሩ ጥቃቶች የተበታተኑ እና የተቀናጁ የማይመስሉ ናቸው ያሉት ባለሙያው፣ ነገር ግን አንድ የሚያመሳስላቸው ነገር አለ ብለዋል። እሱም የቴስላ ባለቤት ኤለን መስክ የፌዴራል ሰራተኞችን ለማባላል እና የመንግስት ወጪን ለመቀነስ ለሚያደርገው ጥረት ተቃውሞውን ማሰማት ነው ብለዋል። መረጃዎች እንደሚያሳዩት በተለይ በላስቬጋስ ቴስላ መኪኖች ላይ ብዙ ጥቃቶች ደርሰዋል።